የማንነት ቀለም ነው ሰንደቅ ዓላማ። ሰንደቅ ዓላማ ለሁሉም ሀገራት ከጨርቅ ያለፈ ትርጉም አለው፣ የማንነት መገለጫ ነው። ለእኛም እንደዛው ነው። ለኢትዮጵያውያን ሰንደቅ ዓላማችን የአንድነታችን እንዲሁም የኩራታችን መገለጫ ነው፣ ብዙ ዋጋም ተከፍሎበታል። እንግዲህ ሰንደቅ ዓላማን በተለያዩ አካባቢዎች ሲውለበለብ ተመልክተው ይሆናል። የት ነው የሚሸጠው የሚለውን ግን እውቀት ያለን አይመስለኝም። ዛሬ በቅዳሜ መልክ መርካቶ ተገኝቻለሁ። ይህን ላሳያት እኔ እንኳን የመጣሁት ዛሬ ልገዛ አይደለም። ለተመልካቾች ሰንደቅ ዓላማ የት አካባቢ በብዛት ይገኛል የሚለውን ለማሳየት ነው። በብዛት እኛ ጋ ነው የሚገኘው። በጣም ብዙ አይነት አሉ። ለትምህርት ቤት የሚሆኑ ምናምን እና ደግሞ ለፕሮግራም አንዳንድ ነገሮች ምናምን ነገር ሲኖር እነኚህ ይሆናሉ። አሁን እንደዚህ እንደምታዩ እንደዚህ በተለያዩ እንትኖች አሉ፣ የክልሎችም አሉ፣ የሌላ ሀገር ባንዲራዎች ምናምን ነገር ይኖራሉ። ለሆቴል ምናምን ነገር የሚሆን ዋጋቸው በቂ ናቸው። በአስቴት አርገን ነው የምናቀርባቸው። ይሄ ደሞ ይሄ ባንዲራ ባህልን በተመለከተ ዋጋ በጣም አስቴት አርገን። ምን ያህል ጊዜ ሆነህ አንተ ይሄን ስራ? አንድ አምስት አመት ምናምን አካባቢ ሆኖኛል። አሪፍ ነው። ምክንያቱም አሁን እኔ ከስራው በላይ ደግሞ የአገር ፍቅር ስላለኝ በጣም ስለሰለሙት ከዚህ ላይ ብዙ ጥቅም አይፈለግም። ገብቶሻል? አረና ያው የሀገር ማንነትም ስለሆነ ለሰዎቹ እንዲይዙና የሀገር እንትን እንዲገባቸው ማድረግ ነው ዋናው ነገር ማለት ነው። ከዛ አንጻር ደግሞ የሚፈልጉትን ነገር በሚፈልጉት ስታይል ማቅረቡ ወኔው በጣም ከባድ ነው። እንደዚህ ተብሎ የሚገለጽ አይደለም። ሌላ ሀገር ላይ ተወልዶና ወደኛ የሚመጡ ይሄን አረንጓዴ ቢጫ ቀይ ባንዲራ ሲያዩት ወኔያቸው በጣም ሌላ ስሜት ነው የሚሰማቸው

ደታበእኛ ጊዜ የኢትዮጵያ ህዝብ መዝሙር ሲዘመር ባንዲራ ሲወጣ ባለበት ነው በሙሉ ቀጥ ማለት ያለበት። እምባኤ እየመጣ አንድ መዝሙር የምንማረው ነበር ትምህርት ቤት ስለ አድዋ እንዴት ስልተኛ እንዴት ስል ረፍ የአባቶቻችን ደም ሲፈስ እንደ ጎርፍ ትዝምያለኝ፣ ያለፈው መከራ ስለ ነፃነት ተጋደል አደራ። አገር እንደዛ ነው ባንዲራ እንደዛ ስለሆነ ባንዲራችን ከማንም በላይ ከማንም በላይ ከማንም በላይ ነች። ባለፈው የገዛሁት ይህን ነበረ እና አሁን የምናሰብኩኝ ቤቴ ላይ ዲዛይን አድርጋለሁ። እንደዚህ ብለቀው ከመንገድ ላይ እንዲታይ ምናምን በማድረግ እና ተለቅ ያለ ባንዲራ ልግዛብዬ በፕላን መሰረት መትቼ እንገዛዊ ማለት ነው። ተለቅ እና ይሄ አሁን ተለቅ የሚል ነው። አሁን ቤቴ ላይ እንደዚህ ልለቀው ነው። መላ ኢትዮጵያ ነች። ሰኞ እለት እንደውም ማንኛውም ኢትዮጵያዊ ይዞ መንገድ ላይ ቢሄድ በጣም ደስ የሚል አይቴነ፣ ይታየኛል የኢትዮጵያ ሕዝብ በሙሉ ባንዲራ ይዞ ቢሄድ ከዚህ ጋር እየገዙ ምናምን ቢሄዱ በጣም ደስ እንደሚል ይታየኛል። ልክ እንደ ሰንደቅ ዓላማ ቀን ያሉ ብሔራዊ በዓላት ሲኖሩ እንግዲህ በዚህ አካባቢ ያለው የሰንደቅ ዓላማ ገበያ በብዛት እንግዲህ ሰዎች መጥተው የሚጎበኙት ይሆናል። ሌሎች እንግዲህ ብሔራዊ በዓላትም አሉ፣ በብዛት ሰዎች መጥተው ከዚህ የሚወስዱባቸው ጂብ ይባላለሁ። እንግዲህ የሰንደቅ ዓላማ ቀን በቅርቡ ነው የሚከበረው፣ ሀገራችን በመላው ሀገራችን እና እንዴት ነው? ምን ይመስላል ያለው እንቅስቃሴ? ፍላጎት አሪፍ ላይ ነው። ለብዙ ሰንደቅ ዓላማ ቀኖች ሲከበሩ ለብዙ ክፍለ ሀገሮች እንልካለን። ከስተመሮች አሉ። ለከስተመሮች እናዘጋጃለን። እዚህ የሚወስዱ አሉ። በተመጣጣኝ ዋጋ ነው የምንሸጠው። ያለው ብዙ አይነት ስለሆነ አስመርጠን ለፕሮግራም ኳሊቲ መምፈል ኳሊቲ ሀገር ውስጥ የፈልገውን የሀገር ውስጥ አድርገን ብዙም እልካለን ማለት ነው። ይሄንን እንግዲህ ይዘን ገበያ ላይ ስትወጣ የሚፈጥርብህ ስሜት ይኖራል ብዬሽ አስባለሁ። እንደማንኛውም ቃድ እንደም አው ከምንም በላይ ያ በሀገራችን እንደራደ ኢትዮጵያ ናት እና ሀገራችን በጣም እንወዳለን። ይሄንን በመስጠት ደግሞ በጣም እድለኛ አርጊ ነው ማስበው ራሲ በእጅም እያዙ ትንድራቸው እዛ ነው። እግዚአብሔር ይመስገን። ሰላም ነሽ ው እንግዲህ በቃላማ ያው በአገልግሎታችን ወይም በፐብሊክ ሰርቪስ ትራንስፖርት አገልግሎት ግቢ ውስጥ በስፋት ያው በድምቀት ይከበራል። አሁን ባንዴራዎች የተለያዩ ባንዴራዎችን ለመግዛት ነው እዚህ የተገኘሁት። እንዴት አገኘሽ አካባቢ? በጣም ደስ የሚል ነው። ሁሌም እናከብራለን በየአመቱ። ዘንድሮ ደግሞ ያው እንደምትመለከቹ በጣም ድምቅ ብሏል። ገበያዎች ሁሉም በጣም ደስ ይላሉ። ሰንደቅ ዓላማችን ሲነሳ ሁላችንም ከሀገራችን አልፎ በውጭ የምንታወቅበት አትሌቶቻችን እያውለበለቡ ኢትዮጵያዊነታችን የተለያዩ አርቲስቶች እኛነታችንን የምንገልጽበት ትልቁ ነውና፣ ሰንደቅ ዓላማ ለእኛ ልዩ አርማችን ነው እና በጣም ደስ ይላል እ እንደውም ስለ ሰንደቅ ዓላማ ሲነሳ እምባዬ ሁሉ ይመጣል። እና እንዳታስለቅሽ። በጣም ደስ ይላል። የማንነት ቀለማችን ስለሆነው ሰንደቅ ዓላማ ዛሬ መርካቶ ሚሊተሪ ተራ ተገኝተን ብዙ ሀገር ወዳዶችን አግኝተናል። ሰንደቅ ዓላማ ለእኛ በጣም ብዙ ትርጉም ነው ያለው። ብዙ ዋጋ ተከፍሎለታል። አንድ የሚያደርገን የሚያስተሳስረን ነገርም ነው። እንግዲህ በተለያዩ ቦታዎች ከፍ ብሎ ሲውለበለብ አንድነታችን ማሳያ ነው። እኛም ደግሞ ልዩነታችን ከዛ እንደማይበልጥ መገለጫም ይመስለኛል ለእኔ። ዛሬ በቅዳሜ መልክ እንግዲህ መርካቶ ሚሊተሪ ተራ ተገኝተን በጣም የተዋበ ቆይታ አድርገናል። መልካም የሰንደቅ ዓላማ ቀን እንዲሆንላቸው